አንዳንዶች ደግሞ ከጋብቻ በፊት ልጁ እንዳያመልጠኝ ብለው ድንግልናቸውን የሚሰጡ ሁሉ ገጥሞኛል። ኖ ድንግልና ለመንገደኛና ለሞገደኛ አይሰጥም፣ ክቡር ነው። ድንግልና አይሰጥም። ቀብድ ለማስያዝ የሚፈልጉ ሴቶች አሉ። ቀብድ ልስጠው ብሎ ወንድ ልጅ ደግሞ አንዴ ቀብድ ካገኘ ቀብዱንም ዋናውንም ይዘው ነው የሚጠፋው። በቃ አይመለስም። ሁለተኛ ለዚህ ነው ብዙዎች ካስረገዙ በኋላ አርግዣለሁ ስትለው ከማ ከኔ ከማ እንዳያስረገሽ ፈልጊ ይለን በፍጹም ወይም ደግሞ ስፖንሰር አድርግሻለሁ ታስወጪዋለሽ ይላል። ኃጢአት ነው እሱ ደግሞ። ስለዚህ መጀመሪያ፣ በተለይ ደግሞ ወንዶችና ሴቶች ይሄ ጮኛሞች የሆናችሁ ሴቶቹ በወንዶቹ ፊት ውድ መሆን አለባቸው። ውድ ማለት ምንድን ነው? በእነሱ ፊት፣ በጮኛሞቻችሁ ምንም ብትወዳቸው ውድ ሁኑ። ረካሽ አርጋችሁ ራሳችሁን አታቅሉ። ምን ማለት ነው? በፈለገሽ ቁጥር ሲደውል እዚህ ቦታ ነይ ሲልሽ፣ ቦሳ ሲኒዘሽ፣ ለጣት መኪና ሲዘሽ እዚህ ቦታ ለት አይመቸኝም። እኔ አንተ ዘንቢ ለ እ በየ ቦታ የምታዞረኝ አይመቸኝም ነው ማለት ያለብ አይመቸኝ። ውድ ነው መሆን ያለብሽ፣ እርካሽ መሆን ያለብሽ ምንም። ክርስቲያን ቢሆን ምንም ዘማሪ ቢሆን ስጋ ለባሽ ነው። አንዳንዶች የተከራየው ቤት ድረስ ሄደው እ ድመት ፊት ስጋ አስቀምጦ እንዴት ድመት ሌባ ይባላል? ተረቀች ይባላል። ባህሪዋን እሷ ስጋ ትወዳለች ድመት የተከራዩ ቤት ሄደሽ ለዚሁም ለራቁት ለመሆን ሩብ ጉዳይ ቀርቶሽ ማለት ነው። ተሸንሽነ ሸንሽነ ሄደሽ እንዴት ሰይጣን አሳሳተኝ ትያለሽ። ሰይጣን ቀሚስ ያወልቃል? ሰይጣን ቀበቶ ይፈታል? አይፈታም። ራስን የፈታው በትህትና አይፈታው ራስን ኖ ኖ ዊ ሃቭ ቱ ቢ ሲሪየስ። እኛ ውስጥ እግዚአብሔር መንፈስ አለ። የብዙ እህቶች ደግሞ ችግር ይሄ ነው። ምግብ ታቀርቡና ነገር ታቀርባላችሁ። ወዲያው ይሄ ሰበር ዜና ነው። በደንብ ስሙ። አዎ፣ አዎ። አንዳንድ እህቶች እንዲህ ምግብ አንተ እኮ ርቦ ገብቷል ምግብ ያቀርባል። ስማ፣ ዝም ብለህ መክተት አይደለም። ጤፍ አልቋል፣ ትገዛለህ። ሰውየው ስለበሰለው ያስብ፣ ስለ ጥሬ ጤፍ ያስብ እዛ እኔ ከኔ ጭምር ባሎች የማንወደውን ነገር ልንገራችሁ፣ እየበላን ስለ ወጪ ሲነሳ ነው። በልተን እስክንጨርስ ጠብቁን። እኔ አፕታይቴ ነው ዝግብት የሚለው ባለቤቴም ብዙ ጊዜ የልጆቹ ትምህርት ቤት እኮ ክፍያው ደረሰ ምናምን ስትለኝ ራሱ ልጎርስ ሲያሰብኩትን ሁሉ ትዋዋለሁ። ቀኑ ረስቼዋለሁ። እኔ በልቼ ከጨረስኩ በኋላ ንገሪኝ፣ ልጥገብ። መጀመሪያ ወጪ አፕታይት ይዘጋል። ምግብ ላይ እንዳትነግሪው አልኳት። እሺ የት ልንገረው? በልታችሁ ጨርሱና ልዩ ቢሮአችሁ ከገባችሁ በኋላ አልኳት። የባልና ሚስት ልዩ ቢሮ የት ነው? መኝታ ቤት። ባል እኮ ሳሎን እምቢ ያለውን መኝታ ቤት እሺ ይላል። ታውቃለች። ለምን ነፍሰለ መኝታው ኪዳን ተገብቶለታል። ዕብራውያን 13 አራትን አንብቦ መጋባት በሁሉ ዘንድ ክብር፣ ምኑ ንጹህ ይሁን። መኝታው ንጹህ ይሁን እኮ ሲል ቅድስናን ብቻ አይደለም። አንዳንዴ እኮ ሳሎን ውስጥ ቂም ይዘህ መኝታ ቤት ትረሳለህ። ለምሳሌ ዕብራውያን 13 4 ያስረሳል። ኪዳን ተገብቶለታል። መኝታው መኝታው እኮ ልዩ ብንወያይ ውሳኔ ብንወስን፣ እቅድ ብናወጣ፣ ፍቅራችንን ብንለዋወጥ ልዩ ኦፊሳችን ነው፣ የኛ ልዩ ኦፊሳችን። ማለትም እኮ ባልና ሚስት ሁሉ ጊዜ ነው መኝታ የሚያስፈልጋቸው ለሆነ ለእንቅልፍ ወይ ለሌላ ለፍቅር ብቻ አይደለም። እኔ ከባለቤቴ ጋር ትልልቅ እቅዶች ያወጣ ነው መኝታችን ላይ ነው። ሌሊት እናወራለን እንወያያለን። አሁን እኮ የብዙ ሕዝቦች ችግር ሳሎን ስማ፣ መኪና ትገዛለህ ትገዛለህ፣ በግሬ አልሄድም። ሰውዬው ብር ቢኖረውም አይገዛም፣ ግን እዛ ገብቶ ሆድዬ፣ አቤት ታክሲው ምኑ አንገላታኝ። ከቻልክ ነው ከቻልክ፣ የሆነች ቪትስ ብትገዛ እንደው ከቻልክ ነው። ካልቻልክ ቶ አንተ እንዳትጨነቅብ፣ እኔም ቪትስ ከፍ ያለ መኪና ይገዛልሻል አለ። በለዚያ ይኔ ለም ያሽ መሰለህ ቦታው ከላይ ኔትወርክ ተለቆለታል መኝተው ለምሳሌ እዚህ መካከል ተነስቶ አንድ ሰው አንዲት ልጅ ሰፈር ያለች በጣም ነው መወዳት፣ ከልጅነት ጀምሮ እንዋደዳለን። እሷ ግን በጌታ አይደለችም። ክርስቶስን የእግዚአብሔር ልጅ አይደለም የምትል ነች። እና ግን በጣም ነው የምንዋደደው። እና የጌታ ፈቃድ ምንድን ነው ከእሷ ጋር እንድንጋባ ነው አይደለም ብሎ ቢጠይቅ የተጻፈ ነው አይደለም። የእግዚአብሔር ፈቃድ እዚህ ላይ የተገለጠ ፈቃዱን ማወቅ እንችላለን። አሁን ለዚህ እስቲ እንጸልይ። ጌታ ሆይ ወድማችን ከሲቲና ጋር ባለው ወዳጅነት ፈቃድም እንደሆነ ብለን እንጸልያለን። እንጸልይ ማለት ይሄ ጊዜ ማባከን ጥይት መጨረሱ ለምን ኦልረዲ በዚህ ጉዳይ ላይ የተገለጠ የእግዚአብሔር ፈቃድ አለ። ግን ደግሞ ክርስቲያን ነው፣ ክርስቲያን ነች፣ ይሄ ነገር እንዴት ይሆን ነች ነው አይደለም ምናምን የሚል ደግሞ ይነሳል። ያኔ ነው እንግዲህ እነዚህን ነጥቦች ማወቅ የሚያስፈልግ። እግዚአብሔር ሆይ በዚህ ሕይወት ነገሬ በዚህ አቅጣጫ ልሄድ ነው፣ ቢዝነስ ልጀምር ነው፣ በዚህ ጉዳይ ላይ እና ይሄ ነገር እንዴት ነው ያንተ ፈቃድ ነው አይደለም? ሄደን ማርቆስ ላይ እግዚአብሔር ሆይ የሆነ ሱቅ ልከፍት ነው፣ ፈቃድ ነው አይደለም? ምሳሌ ላይ እዝራ ላይ የለም የለም ስለአንተ ሱቅ አከፋፈት እዚህ ላይ የተጻፈ ነገር የለም። ያልተገለጡ ፈቃዶች፣ የተገለጡ ፈቃዶቹ ግን በዛው ሱቅ ውስጥ ማወቅ ይቻላል። እግዚአብሔር በእኔ በኔ ሱቁ ሲጋራ ለሽጣ ለሽጣ ለምን ላይ ተጻፈ አለ በቃ የተጻፈ አለ። ባጭሩ ማንኛውም ክርስቲያን ሰዎችን ሃርም የሚያደርግ ነገር የሚጎዳ ነገር የሰዎችን እድሜ የሚያሳጥር ጎጂ ነገሮችን ለሰዎች እንዳይሰጥ፣ ለሰዎች እንዳይሸጥ መጽሐፍ ቅዱሳችን ያስገድደዋል። ክርስቲያን ሃርምለስ ራሱ ይጎዳ ይሆናል እንጂ ሰውን ለመጉዳት ብሎ በጣም ሰልፊሽ ሆኖ ራሱን ለመጥቀም ብሎ የሰውን እድሜ የሚያሳጥር ነገር፣ ጤና የሚጎዳ ነገር እንደማይሰራ ያው፣ መቼስ ባልንጀራ ንቅ ውደድ ወይም እንደ ራሱ ውደድ የሚለው በቂ ነው። ራስ ላይ ልታረቅ የማትወደውን ሌላውን እንዳታደርግ የተጻፈው በቂ ነው። እግዚአብሔር ወይ፣ ነገ አዲስ አበባ ሊሄድ አስቤያለሁ። እንዶ እንዴት ነው ፈቃድ ነው? መንገዱ ሰላም ነው? ምና ባይዞ። ብዙ ሰው እኮ ዝም ብሎ ነው የሚሄደው ሳይጠይቅ። ማለት ከባድ ነው። በእያንዳንዷ ትሪፕ ላይ እግዚአብሔርን ፈቃድ መጠየቅ ግድ ነው፣ ወሳኝ ነው። ግን እግዚአብሔርን ፈቃድ አሁን ነገ አዲስ አበባ ሊሂድ አልሂድ ብትል ቆሮንቶስ ላይ አለ የለም የተገለጠ ፈቃድ ውስጥ አለ የለም፣ ያልተገለጠ ፈቃድ ነው ማለት ነው። ለዚህ ያልተገለጠ ፈቃድን የምታቅባቸው ነጥቦች አሉ ማለት ነው። እና በእያንዳንዱ ህይወታችን ጥያቄ ውስጥ ጌታ ሆይ የነገር ፈቃድ ነው አይደለም ስንቴ ነው የጋበዙኝ ካናዳ ሀገር መሰላቸው ሶስቴ ነው ሶስት ዙር ጋብዘውኛል አንዱንም አልሄድኩም አለቃ ቦስህ ኢየሱስ ከሆነ ካናዳም አትሄድም ተጠርተህ እምቢ ትላለህ አይ ይል እውነት ሃሌሉያ ተብሎ አይሄድም ቦስ ምን ትላለህ አርፈቁጅ በልጅማ አርፈቁጅ ባል ሲባል ከዚያ አዋራ ጋር እንቆያለን ማለት ነው ክብር ለሱ ኢየሱስ ጌታ ነው ጌታ ነው አይደል ጌታ ከሆነ የራስ ጌታ መሆን እኛ አዳራሽ እንከራያለን። ምንም ችግር የአዲስ ያዲስ አበባ ሀብታም ተሳስቶ ያሳስተሃል። ያ ሁሉ አስደንጋጭ ሀብታም ስጦታ ይከባሃል። በቃ እዚሁ ነው የማገልገል ያለብህ አዳራሽ እኛ እንትላለን፣ ምናምን ምናምን እንላለን። ቦስስ አለቃህስ ምንድን ነው? ከክፍለ ሀገር እየሮጡ አዲስ አበባ መግባት። በነገራችን ላይ በሕይወት ዘመን ፍሬያማ የምትሆነው እግዚአብሔር የሰጠን እርሻ ስትኮተኩት እንጂ የሰው እርሻ ሄደህ ስትኮተኩት አይደለም። ብዙ ሰው ማኑ የነካው እዚህ ከኛ ጋር እርሻውን አብሮ አርሶ ጎልጉሎ፣ አረሙን ነቅሎ፣ ሳሩን ጎልጉሎ ከኛ ጋር ጭቃ ሆኖ ከመቆየት ይልቅ የጸዳ ሀገር ውስጥ ሄዶ ይገባል። ኖ ኖ ነው። የሰው ጓሮ ስትኮትኩት እግዚአብሔር አይሸልምም። እግዚአብሔር ያንተ ስርሻ ይላል። ይህን የሰጠሁን እርሻ ማረስተ ነው እዚህ ጋር ይገባሃል። ይሄ እኮ ማለት ውሃ ልማት ተቀጥረህ መብራት አይሄድም መፈረም ማለት እኮ ነው።